ከጥቂት ዓመታት በፊት አዲስ አበባ ቤቴ ይሉ የነበሩት ኢሳያስ አፈወርቂ ሰሞኑንም ካይሮ ሄደዋል። አምስት ቀን ይቆያሉ ተብለዋል። ከጥቂት ዓመታት በፊት አብይ አህመድን ለጥፋት ሲያሰለጥኑ የነበሩት የኤርትራው ፕሬዝዳንት በእርግጥም ወደ አለቆቻቸው በረዋል። ከጥቂት ዓመታት በፊት በጁቢሊ ቤተ መንግሥት በቀይ ምንጣፍ ብቻ ሳይሆን ቀለበት በማሰር ብቻ ሳይሆን ኢሱ ጭሱ በሚለው ዘፈን ብቻም ሳይሆን ፈንዲሻና ቆሎ በማዘገንም አቀባበል ይደረግላቸው የነበሩት የሻቢያው አለቃ በፈርዖኖች ሀገር የተደረገላቸው አቀባበል እንደ አዲስ አበባው ቅጣምባሮ የጠፋ አይደለም። አብይ አህመድ ማንም አያድንህም ብለው በኢሳያስ ላይ በዛቱ በ24 ሰዓታት ውስጥ ወደ ካይሮ የሄዱት ፕሬዚዳንቱ ግብፅ ታድነኛለች ያሉ ይመስላሉ። ከ28 ዓመታት በፊት ኢሳያስ ኢትዮጵያ ላይ ወረራ ከከፈቱ በኋላ ለመጀመሪያ ጊዜ ወደ ውጭ አገር የበረሩት ወደ ግብፅ ነበር። ዛሬ ግን በመወረር ዋዜማ ላይ ሆነው ወደ ሰሜናዊ የአፍሪካ ጫፍ ወደ ሁለተኛው አፍሪካዊ ቤታቸው ተሻግረዋል። ከጥቂት ዓመታት በፊት ኢሳያስ በኢትዮጵያ ፍቅር ያበዱ የነደዱ ምናቸው ሲል የነበረው የብልጽግናው ኃይል ደግሞ ያንን ብዙ ያለበትን አንደበቱን ረስቶ ቀለበት ያጠለቀበትን ጣቱንም ዘንግቶ ግብፅ ሻቢያ ልታሴርብን ነው ብሎ ሲናገር እየተሰማ ነው። የኤርትራን ውለታ ከፍለን አንጨርሰውም ሲል የነበረው የአብይ አህመድ አንደበት ከጥንት ጀምሮ ኤርትራ ጠላት ነው እያለ ነው። በእርግጥ የአዲስ አበባዎቹ ዋሾዎች ንግግርም ሆነ የግብፅና ኢሳያስ ድርጊት እንግዳ አይደለም። የብልጽግናው አለቃም ሆኖ በሻቢያ ፍቅር እስከ መቃብር የሚጓዘው ኃይል አንድ አይነት ጸባያቸው ነባር የሕግደፍና የግብፅ ተላላኪ መሆናቸው ደግሞም ለኢትዮጵያ ያላቸው ጥላቻ ነው ማለት ይቻላል። ባንዳነትን ከነ ሙሉ ልብሱ የተጎናጸፉት የብልጽግና አገዛዝ ቁንጮ ሰዎች ግብፅ ስፖንሰር ባደረገችው ዓመፅ ሥልጣን ይዘው ለሻቢያ አሽከሮች የሹመት ድራጎት ጣል ያደረጉ ናቸው። እናም ይህ ነባር እውነት ነው። ኤርትራና ግብፅ የሚመክሩትም የሚገናኙትም በጸረ ኢትዮጵያ ጉዳዮች ላይ ሊመክሩ ነው። በሁለቱ አገራት መካከል የሚያገናኝ የጋራ የኢኮኖሚ አጀንዳ የለም የሚለውን ድምዳሜ ለመያዝ የሚያስችሉን እውነታዎች መካከል ኤርትራና ግብፅ የንግድ ልውውጣቸው በዓመት ከአንድ ሚሊዮን ዶላር የማይበልጥ መሆኑን ስናስተውለው ነው። አንድ ሚሊዮን ዶላር ማለት አዲስ አበባ ውስጥ አንድ ደህና መኖሪያ ቤት ያለውን ዋጋ የሚያህል ነው። ይህንን ልብ እንበል። ይህ የንግድ ልውውጥ የሚባለው ደግሞ ግብፅ ለኤርትራ የምትሸጠው ነዳጅ፣ የፕላስቲክ ምርትና ጸረ ተባይ መድኃኒት እንጂ ኤርትራ ወደ ግብፅ የምትልከው ቤዝ ሀቢስቲን የላትም። ሁለቱ አገሮች የሚጋሩት ድንበርም የለም። የሚጋሩት ጉዳይ ግን አለ። እሱም በጸረ ኢትዮጵያ እንቅስቃሴዎች ላይ ያላቸው የጋራ አቋም ነው። ይህ ደግሞ ከሻቢያ የመገንጠል ትግል ዘመን ጀምሮ የሚነሳ ነው። 65 ዓመታትን ወደኋላ ስንጓዝም የህግደፍን ወላጅ አባት ጀብሃን ግብፅ ካይሮ ላይ ሲመሰረት እናገኘዋለን። ጀብሃን አጥፍቶ ሻቢያን የፈጠረው የአቶ ኢሳያስ አፈወርቂ ቡድንም በኡስማን ሳላህ ሳቢ አማካኝነት ከግብፅ ጋር ግንኙነቱን አስቀጠለ። ቀይ ባህርን አረባዊ ባህር እናደርገዋለን፣ ኢትዮጵያም ከባህሩ እንድትነጠል ማድረግ ያስፈልገናል። በአባይ ወንዝ ላይ ልትሰራው የምታስበው አንዳች ነገር እንዳይኖረ ማድረግም ይገባል። የሚለውን የፕሬዝዳንት ገማል አብዱልናስርንም ሆነ የአንዋር ሳዳትን ፖሊሲ ለመተግበር የተንቀሳቀሰችው ግብፅም ሻቢያን በሙሉ አቅሟ ደገፈች። ፕሬዝዳንት ኢሳይያስ አፈወርቂም ግብፅ ሻቢያን የደገፈችበትን ምክንያትና ዘመን ሲያስረዱ ዋናው ነገር ከአባይ ወንዝ ጋር የሚገናኝ ነው ይሉና፣ ቀይ ባህርም ሌላው ምክንያት ነው በማለት ያክላሉ። ማስረጃ ፍለጋ ወደ ኋላ 1988 ላይ እንመለስና ኢሳያስ እንደሚከተለው ሲናገሩ እናዳምጣቸው።

ዘይምርግጋእ ናይተን ኣብ ውሽጢ እቲ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልን እዩ ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሃገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠሮም የሚል የጸና እምነት አላቸው። እዚ ኣሉታዊ ጠማምታ እዚ ከመይ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለው። ሁለተኛው ታሪካዊ ምክንያት የቀይ ባህር ስትራቴጂካዊነት ነው። ካልእ ስትራቴጂያው ጠማምታ ናይ ግብፅ ዝበሃል ናይ ቀይሕ ባህር ሕቶ እዩ። ፕሬዚዳንቱ በራሳቸው አንደበት ያረጋገጡት ግብፅ ሻቢያን ስትደግፍ የኖረችበት ምክንያት ኢትዮጵያን ሰላም ለመንሳት ነው። ሻቢያ አገር ከገነጠለና በደጋፊዎቹ ህዝበ ውሳኔ ካስደረገ ከ31 ቀናት በኋላ ግብፅ አስመራ ላይ ኤምባሲ በመክፈት በሽፍታነት የምታውቀውን ህግደፍን በመንግስትነት አወቀችው። ፕሬዚዳንት ኢሳያስ የአገር መሪ ሆነው በአህጉራዊ የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት ስብሰባ ላይ ለመጀመሪያ ጊዜ የተሳተፉትም በግብፅ ካይሮ በተካሄደው የ1985 ሰኔ ጉባኤ ላይ ነው። ይሁን እንጂ ፕሬዚዳንት ኢሳያስ እንደሚሉት ከአገር ምስረታ በኋላ በነበሩት ዓመታት ኤርትራና ኢትዮጵያ የነበራቸው መልካም ጉርብትናና የኢትዮጵያም ሰላም መሆን ለግብፆች ምቾት የሚሰጥ አልነበረም። የርቡሑና ዮም ኢሎም ስለዝሓስቡ ብዙሓት ፖለቲከኛታት ኣብዚ ከባቢ ምርግጋእ ከይህሉ ንሰውራ ኤርትራ ናይ ብሓቂ ደገፍ መሃብ ዘይኮነ ከም መሳርሒ ክትጥቀመሉ ምፍታን ብዙ የግብፅ ፖለቲከኞች በዚህ በኛ አካባቢ ቀውስና ለመረጋጋት መፍጠር ይጠቅማል ብለው ያምናሉ። ለዚህም የኤርትራን ትጥቅ ትግል ለመጠቀም ሞክረዋል ስለሚያምኑበት አልነበረም። በመጨረሻ ህዝበ ውሳኔ ተካሄደና ኤርትራ ራሷን የቻለች ሃገር ሆነች፣ ከኢትዮጵያም ጋር በሰላም መኖር ተጀመረ። ይህንን ግብፃውያን ፖለቲከኞች አልወደዱትም፣ ደስም አላላቸውም። ድሕሪኡ ኣብዚ ከባቢ ኣብ መንጎ ዝተፈላለዩ ሃገራት ዘሎ ዝምድናታት ብፍላይ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዝምድና ብፅቡቅ እና ማዕበለ ክኸይድ ምርኣዮም ንብዙሓት ፖለቲከኛታት ግብፂ ደስ ኣይበሎም። ፕሬዚዳንት ኢሳያስ እንዲህ ብለው በአደባባይ ያመኑት ሐቅ ኤርትራና ግብፅ ያላቸው ግንኙነት አስመራና አዲስ አበባ ባላቸው ግንኙነት ላይ የሚወሰን መሆኑን ነው። በእርግጥም እውነቱም እሱ ሆኖ ዘልቋል። ሻቢያ ከኢትዮጵያ ጋር ሰላማዊ መስሎ በታየባቸው ከ983 እስከ 99 ዓ ም እና ከ2010 እስከ 2014 ድረስ የነበሩት ዓመታት ከግብፅ ጋር የነበረው ግንኙነት የተቀዛቀዘ ነበር። ከእነዚህ ውጭ ያሉት ግን ሞቃታማ ነበሩ። አቶ ኢሳያስ ከነፃነት በኋላ በነበረው ዘመን ከኢትዮጵያ ጋር የነበረው መሰላማዊ ግንኙነታችን በግብጾች አልተወደደም ያሉትን ሐሳብ በሚደግፍ መልኩ በ1990 ዓ ም ሻቢያ ኢትዮጵያ ላይ ወረራ ሲከፍት ግን ግብፅ ድጋፏን ይዛ ለመዝመት የቀደማት አልነበረም። ሻቢያ ኢትዮጵያ ላይ ወረራ ከከፈተ በኋላ ፕሬዚዳንት ኢሳያስ ለመጀመሪያ ጊዜ ወደ ውጭ አገር የሄዱት ወደ ግብፅ ነበር። ከጦርነቱ ማብቃት በኋላም በአማካኝ በዓመት አንድ ጊዜ ወደ ግብፅ ይሄዱ ነበር። ህዳሴ ግድብም ከተጀመረ በኋላ ደግሞ በአማካኝ በየስድስት ወሩ ግብፅ ተመላልሰዋል። በአደባባይ ባደረጉት ንግግርም ግድቡ ግብፅን ለመጉዳት ተብሎ የተጀመረ እንጂ ለኢትዮጵያ ሕዝብ የምጠቅም አይደለም፣ ግብፅን እንደግፋለን፣ የቅኝ ግዛት ሕጉ ትክክል ነው ብለዋል። ፕሬዚዳንት ኢሳያስ ወደ ግብፅ ያልሄዱት ከሙባረክ መውደቅና ከሙርሲ መፈንቀል በኋላ በነበሩትና እያንዳንዳቸው አንዳንድ ዓመት የቆዩ ጊዜያዊ መስተዳደሮች በነበሩባቸው ዓመታት ብቻ ነበር። ሆኖም እርሳቸው መሄድ ባይችሉም አስመራ ድረስ እየሄዱ የሚያዟቸውን የግብፅ ሹማምንት ማስተናገዳቸውን አላቆሙም። የግብፅንና የኤርትራን ግንኙነት በማስመለከት ሰፋ ያለ ሀተታን ያወጣውና በካይሮ ከሚነበቡ ጋዜጦች አንዱ የሆነው ይህ በምስሉ ላይ የምትመለከቱት ኢጅፕት ቱዴይ ሻቢያውያን አገር እንዲገነጥሉ ከተደረገው ድጋፍ እስከ 1990 ወረራ ድረስ የነበረውን ታሪክ ከስድስት ዓመታት በፊት እንዲህ ሲል አስፍሮት ነበር። ግብፅ የኤርትራን የመገንጠል እንቅስቃሴ ከደገፉ ቀዳሚ አገራት አንዷ ሆነች። በ1954 በካይሮ በተከፈተ የሬዲዮ ጣቢያ የኤርትራ ታጋዮች እንዲጠቀሙበት ከማድረግ በተጨማሪ ቻሪታብል ኦርጋናይዜሽን ፎር ኤሪትሪያንስ በሚል ስም ኤርትራውያን በግብፅ እንዲደራጁ ተደርጓል። ከመገንጠል በኋላ ኤርትራን ዕውቅና በመስጠት ረገድ ግብፅ ከቀዳሚዎቹ አገሮች አንዷ ነች። ከ990 እስከ 992 በቆየው የኢትዮጵያና የኤርትራ ጦርነትም ግብፅ ወሳኝ ሚና ተጫውታለች። በአጭሩ ግብፅ የኤርትራ ትግል መወለጃ አገር ብትባል ይሻላል ይላል። ይህ የግብፅ ጋዜጦች እምነት ብቻ ሳይሆን መሪዎቻቸውም የለፉበት ሥራ ነው። የኤርትራው ፕሬዚዳንት የግብፅን ጥያቄና ጥቅም ወግነው በመቆምም የሚታወቁ ናቸው። የአፍሪካ ኅብረት መቀመጫ ከኢትዮጵያ እንዲነሳ ጋዳፊና ሙባረክ ሲያስተባብሩ ድጋፍ ከሰጡ የምስራቅ አፍሪካ አገር መሪዎች ብቸኛው ኢሳያስ ናቸው። አቶ መለስ ዜናዊ አፍሪካ ከአዲስ አበባ ልትነሳ አይገባትም፣ ከኢትዮጵያ የላቀ ለአፍሪካ የታገለ የለም። መንግስቱ ኃይለማርያም በአገር ውስጥ ነፍሰ ገዳይ ቢሆንም በአፍሪካ ውስጥ ግን አርበኛ ነበር። ቀዳማዊ ኃይለ ሥላሴ ለአፍሪካ የታገሉትን ያህል ማንም አላደረገም። እናም ከአዲስ አበባ የአፍሪካ ኅብረት መቀመጫ ሊነሳ አይገባም ብለው የተከራከሩት ኢሳያስ አፈወርቂ በደገፉትና ግብጾች ባቀነቀኑት አጀንዳ ላይ ነበር። የህዳሴ ግድብ ግንባታ እየተካሄደ ባለበት ወቅት ከግብፅ ቀጥሎ በብቸኝነት የተቃወሙ መሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ይልቁንም መለስ ዜናዊ ግብፅ ለመጉዳት ብሎ የጀመረው የቂም ፕሮጀክት ነው ሲሉ በወቅቱ ከሻቢያ ሰፈር ከማይጠፉ ፖለቲካዊ ኃይሎች አንዱ በሆነው ኦኤምኤን ቴሌቪዥን አብራርተዋል። ግድቡን መለስ ዜናዊ እያሰበው ገና በ985 ዓ ም ነው በማለትም ተቃውሞና ገጠመኛቸውን እንዲህ ተናግረዋል። አንድ ተናግሬ የማላውቀውን ነገር ልንገራችሁ። በ985 ዓ ም ለመጀመሪያ ጊዜ በአፍሪካ አንድነት ድርጅት ስብሰባ ላይ ለመታደም ካይሮ ነበርን። ከዚያ ጠቅላይ ሚኒስትሩ ስለ አባይ ወንዝ ግብጾችን ላወራቸው ፈልጋለሁ አለኝ። በዚህ ሰዓት ነው የግብፅን መሪዎች ስለ አባይ የምታወራቸው? ገና እኮ አንድና ሁለት ዓመታችን ነው። ሌሎች የምንሰራቸው ብዙ ስራዎች አሉ። አያስፈልግህም፣ ስለ አባይ ወንዝ ማውራት አያስፈልግህም አልኩት። እሱ ግን ሄዶ የአገሪቱን ሁለተኛ ሰው አነጋገረ። ከዚያ በጣም ተናደደና መጣ። ምን ሆንክ አልኩት። አይ ሰውየው ስለ አባይ የምታወራው አንተ ማነህ ብሎ እኮ ተናገረኝ አለኝ። ከዚያም ቀጠለና አሳያቸዋለሁ፣ አለቃቸውም እቀጣቸዋለሁ ብሎ ዛተ። የዚህ ህዳሴ ግድብ ሀሳብ የመጣው በ1985 ዓ ምት ነው። እሱም ግብፅን ለመቅጣት ነው። ይህ ለኢትዮጵያ ልማት ተብሎ አይደለም። ኤሌክትሪክ ማመንጨት 51 ምናምን ሜጋዋት የሚባለው ትርጉም የለውም። ግብፅን ለመቅጣትና ለመበቀል ነው። It's not meant for the development of Ethiopia. It's not meant for the benefit of Ethiopians. Electricity, 5,000 megawatts. በኢትዮጵያ ፍቅር የነደዱ ናቸው። ኢሱ አንበሳው የተባለ ሰልፍ የተወጣላቸው የተነገረላቸውም የኤርትራው ፕሬዚዳንት ጸረ ኢትዮጵያ አቋማቸውንና ከግብፅ ጋር ያላቸውን ጥምረት አጓድለውም ደብቀውም አያውቁም። በ በ2005 ዓ ም የበጋ ወራት የግብፅ ፕሬዚዳንት የነበሩት መሐመድ ሙርሲ የአገሪቱን ፖለቲካዊ ድርጅቶች ቤተ መንግስት ሰብስበው ስለ የህዳሴ ግድብ ሲወያዩ ኢትዮጵያን በጦር መውጋት እንደሚገባ ይህ ካልሆነም ማተረማመስ አስፈላጊ እንደሆነ ይህን ለማድረግም እንደ ኤርትራ ያሉ ጎረቤቶችን መጠቀም እንደሚያስፈልግ ሲነጋገሩ በቀጥታ ስርጭት በቴሌቪዥን ተላለፈ። ይህንን የግብፃውያንን ውሳኔና መፈክር ደግፎ የተገኘ ብቸኛ መንግስት ሻቢያ ሲሆን ብቸኛው የአገር መሪም ኢሳያስ አፈወርቂ ናቸው። ሁለቱንም በቅደም ተከተል እንመልከት። በቅድሚያ የመሐመድ ሙርሲን ስብሰባ

በተለይም ከኤርትራ ከሶማሊያና ከጅቡቲ ጋር መሆን አለበት። ይህንን መስራት ያለበት ደግሞ የደህንነት መስሪያ ቤቱ ነው። እነዚህን ሀገራት ተጠቅመን ለኢትዮጵያ የቤት የቀድሞ ፕሬዚዳንት ሙርሲ ኢትዮጵያን ለማተራመስና የህዳሴ ግድብ ግንባታን ለማስቆም የሚመክረው ስብሰባ በቀጥታ ስርጭት እንዲተላለፍ ካደረጉበት በኋላ ቀድሞ አጋርነት ያሳያቸው ብቸኛው መንግስት የኤርትራው ሻቢያ ነው። በዚህ በምስሉ ላይ የሚታየው የሱዳን ትሪቡን የሚያዝያ 18/2013 ዘገባ የአባይ ወንዝ ውሃ ለግብፅ የተገባ ነው፣ ግብፅ ሳትፈቅድ የተፋሰሱ ሀገራት በአባይ ወንዝ ላይ ምንም ልማት አይሰሩም የሚለው የቅኝ ግዛት ስምምነት ሊከበር ይገባል ስትል ኤርትራ ለፕሬዚዳንት ሙርሲ ጦረኛ ስብሰባ ድጋፍ ሰጠች። እንዲህ እያሉ ሲቃወሙት ሲያጣጥሉትና ሲጠሉት የነበረውን ግድብ ነው እንግዲህ ከአፍንጫቸው የራቀ ሐሳብ የሌላቸው የብልጽግና መሪዎች ጠቅላይ ሚኒስትርም አብይ ጉባ ድረስ ወስደው ሲያስጎበኟቸው ታዩ። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጉብኝት ካደረጉባቸው ቦታዎች አንዱ ነው ታላቁ የኢትዮጵያ የህዳሴ ግድብ። እንግዲህ በሁሉም ባየናቸው ጉዳዮች ሲበዛ ደስተኞች ነን። መላው ኢትዮጵያ ህዝብ ደስታ ሊሰማው ይገባል። ኢሳያስ አፈወርቂ ከግብፅ ወገን ሆነው እንዳይነሳም እንዳይገነባም ሲከራከሩበት የነበረውን ግድብ ነው እንግዲህ ስለ ጎበኘ ሁልህ መላዊ ኢትዮጵያ ህዝብ ልትኮራና ልትደሰት ይገባል። እኔና ኢሱ ግን ተደስተናል የሚሉት የግብፅና የኤርትራ ግንኙነት ቀዳሚ አጀንዳ ኢትዮጵያ መሆኗ ራሳቸው ፕሬዚዳንት ኢሳያስ ከማመናቸው በተጨማሪ በርካታ ማስረጃዎችም ይቀርባሉ። በ1990 ኢትዮጵያን ሲወሩ ግብፅ ሰራሽ መሳሪያዎች ተማርከዋል። ከ1992 ጀምሮ ባሉት 10 ዓመታት ፕሬዚዳንት ኢሳያስ በአማካይ በዓመት አንድ ጊዜ ከጦርነቱ በኋላ እንደ ብርሃኑ ነጋ ያሉ ሰዎችን 500 ሺህ ዶላር በየመንፈቁ እየሰጡ ኢትዮጵያን ለማተራመስ የሚያስችላቸውን ፕሮጀክትም ነድፎ ተንቀሳቅሰዋል። ከ1992 ዓ ም ጀምሮ ባሉት 10 ዓመታት ፕሬዚዳንት ኢሳያስ በአማካይ በዓመት አንድ ጊዜ ወደ ካይሮ ይሄዳሉ። በ1995 ግብፅ በአካባቢው ሀያል አገር እንድትሆን የሚያደርጋትን የውል ሰነድ ለኤርትራ ቅርባ ተፈራርመዋል። በ1997 ዓ ም ደግሞ ከፕሬዚዳንት ሙባረክ ጋር ተመሳሳይ ይዘት ያለው ኢትዮጵያ ተኮር የስምምነት ውል አስረዋል። ፕሬዚዳንቱ የህዳሴ ግድብ ግንባታ ከተጀመረ በኋላ ደግሞ ቢያንስ በዓመት ሁለት ጊዜ ወደ ግብፅ ይመላለሱ ዘንድ ቀጠሉ። በእርግጥ በአንድ ዓመት ሶስት ጊዜ የሄዱበትም ወቅት አለ። ፕሬዚዳንት ኢሳያስ ወደ ግብፅ ያልሄዱበት ዓመት ሙባረክ ከስልጣን ተነስተው ፊልድ ማርሻል መሐመድ ታንታዊ የጊዜያዊ መንግስቱ ፕሬዚዳንት በሆኑበት ወቅትና እንደገና በ205 ዓ ምት በግብፅ ዓመፅ ተቀስቅሶ የሙርሲ መንግስት ሲፈነቀል በነበሩት ጊዜያት ነው። እሳቸው ባይሄዱም ሹመቻቸውን አላኩም ማለት ግን አይቻልም። በዚህ በምስሉ ላይ የሚታየው የኤርትራ ማስታወቂያ ሚኒስቴር መረጃ የሚለውም እሱን ነው። በግብፅ ገና የጊዜያዊ መንግስት በተቋቋመ በጥቂት ወራት ውስጥ የግብፅ የጦር ኃይሎች ምክር ቤት ፕሬዚዳንት ለነበሩት ለመሐመድ ታንታዊ በአፍሪካ ቀንድ ዙሪያ አብረን እንድንሰራ እፈልጋለሁ የሚል ደብዳቤ አስይዘው ኡስማን ሳለህን ወደ ካይሮ ልከዋቸው ነበር። የሙርሲ መንግሥት ተፈንቅሎ በተቋቋመው የሽግግር መንግሥት ውስጥ የነበሩት አድሊ ማንሱርም ተመሳሳይ መልእክት ከፕሬዚዳንት ኢሳያስ የደረሳቸው ሲሆን ይህ በወቅቱ በጻፉት መልእክትም ከግብፅ ጋር በአባይ ተፋሰስ አገራት ዙሪያና በአፍሪካ ቀንድ ጉዳዮች ላይ በጋራ መስራት እንፈልጋለን የሚል መልእክት ተላልፎላቸዋል። ይህንን የተቀበሉት ሐምዲ ሎዛ የተባሉ ወኪልም ወደ አስመራ ተጉዘው በወቅቱ ውይይት አድርገው ተመልሰዋል። ፕሬዚዳንት ኤልሲሲ ወደ ስልጣን ከመጡ በኋላ ግን ኢሳያ ያስ ወደ ግብፅ የተጓዙትን ያህል በኤርትራ ውስጥ ተንቀሳቅሰዋል ማለት አይቻልም። ፕሬዚዳንት ሲሲ ቃለማላ ከፈጸሙለት ከፈጸሙ የጀመረው የአቶ ኢሳያስ መመላለስ ቀጥሎ ፕሬዚዳንቱ በስልጣን ዘመናቸው ሁሉ በብዛት የተጓዙት ወደ ግብፅ ሆኖ እናገኘዋለን። ለአብነት እንደ ኤሮፓውያን አቆጣጠር ከ2014 ሰኔ እስከ 2018 ጥር ድረስ ባሉት ዓመታት ውስጥ ብቻ 12 ጊዜ ካይሮ ሄደው ተመልሰዋል። ይህ ማለት ቢያንስ በየአምስት ወሩ ግብፅ የሄዱ ነበር ማለት ነው። በ2010 ዓ ም የብልጽግናው መንግስት በኢትዮጵያ ስልጣን ይዞ ከሻቢያ መሪዎች ጋር ግንኙነት ሲጀምር ግን ወደ ግብፅ ካይሮ ይሮጡ የነበሩት የኢሳያስ እግሮች አቅጣጫቸውን ወደ አዲስ አበባ ዞሩ። ካይሮንም ዘነጓት። ለመጨረሻ ጊዜ ወደ ግብፅ የሄዱት አብይ አህመድ ስልጣን ከመያዛቸው ሶስት ወራትን አስቀድመው ጥር 2010 ዓ ም ነበር። ከሐምሌ 2010 ጀምሮ ጎጇቸውን አራት ኪሎና አድሃሎን አደረጉ። ኒውዮርክ ታይምስ እንደጻፈው ኢሳይያስ ኤልሲሲን ትተው ከአብይ አህመድ ጋር በድብቅና በይፋ 14 ጊዜ ተገናኙና ስለ እልቂት መከሩ። የኢትዮጵያ መሪዎች በተረት ነው አገር የሚመሩት። ኢትዮጵያ ሶስት ሺህ ዓመት የኖረች ነች እያሉ መተረት ይወዳሉ እያሉ በታሪኳም በጠቅሟም ላይ ሲሳለቁባት የነበረችውን ኢትዮጵያን ለማተራመስም ካይሮ ድረስ መጓዝ ሳያስፈልጋቸው ከግብፆች በላይ ፈጣንና ብርቱ የአገር ማፍረሻ መዶሻ የጨበጡ ተባባሪ አራት ኪሎ ቤተ መንግስት፣ አብይ አህመድ የተባሉ ሰው ያገኙት ኢሳያስ አቅጣጫቸውን ከሰሜን አፍሪካ ወደ ምስራቅ አፍሪካ አደረጉ። 2010 ክረምት። በእርግጥ ሁሉንም የኢትዮጵያ ገዢዎች ተግባር ስትመለከቱ ሁሉም በተረት የኖሩ ሆነው ታገኟችኋላችሁ። አንዳንዴ 3000 ዓመት ታሪክ ያላት አገር ነች ያለችን ይላሉ። ኖሯቸው የሚያውቅን ታሪክ ጎኗለን የሚሉት ተረት ነው። ተረት አቶ ኢሳያስ 3 ሺህ ዓመት የላትም ተረት ነው በሚሏት ኢትዮጵያ ውስጥ አየር ኃይሉንም ምድር ጦሩንም ህዳሴ ግድብንም ሲጎበኙ ሁለት ዓመት ለሚጠጋ ጊዜ ቆዩ። የኢትዮጵያ ስትራቴጂካዊ ተቋማትን አገለባብጠው እንዲያዩ አብይ አህመድ ፈቀዱላቸው፣ አሳዩቸው። የረሳው ዚጋር አለ እያሉም ገላልጠው አስጎበኟቸው። ከጥር 2010 ወዲህ ለመጀመሪያ ጊዜ ወደ ግብፅ የሄዱት ያለልማዳቸው ሁለት ዓመታትን ቆይተው ከአብይ ጋር የዓለምን ውድ ጦርነት ለመጀመር በሚሰናዱበት በ2012 ክረምት ላይ ነበር። ይህ ማለት ደግሞ አብይ ሳዋን ጎብኝተውና ወታደሮችን አስመርቀው ከተመለሱ በኋላ መሆኑ ነው። የግብፅና የኤርትራ ግንኙነት አዲስ አበባና አስመራ ባላቸው ወቅታዊ ሁኔታ ላይ ይመሰረታልና ሁለቱ ግለሰቦች በትግራይ ያካሄዱት ውጤት እንዳሰቡት ሳይጓዝ ሲቀርና በሰላም ስምምነት ሲጠናቀቅ ኢሳያስ አኮረፉ፣ ትኩረታቸውንም ወደ ካይሮ አዞሩ። በዚህም ከፕሪቶሪያው ስምምነት ወዲህ ባሉት 18 ወራት ውስጥ ሦስት ጊዜ ማለትም በሰኔ 2015፣ በህዳር 2016ና በየካቲት 2016 ወደ ካይሮ ሄደዋል። ባሳለፍነው ዓመት ኤልሲሲ ወደ ኤርትራ ከመሄዳቸው ውጪ ለ34 ዓመት አንድም የግብፅ ፕሬዚዳንት ከዚያ በፊት ወደ ኤርትራ ተጉዞ አያውቅም። የሚሄዱት የሚመለሱት ኢሳያስ ናቸው። የሚወያዩትም ስለ ኢትዮጵያ ነው። ውይይቶቻቸውና ሴራቸው ሁሉ አብይ አህመድን ወደ ሥልጣን አምጥቶ ሥልጣን ላይ እንዲቆዩ አድርጓል። ትናንትም ወደ ካይሮ የበረሩት ለዚሁ እንደሚሆን ክርክር አይኖረውም። ሻቢያም ሆነ ግብፅ ከኢትዮጵያ የተሻለ ጸረ ኢትዮጵያዊ፣ በዜግነት ግን ኢትዮጵያዊ የሆነ ሰው የሚያገኙ አይመስሉም። በራሱ አገር ሀብትና ዜጋ አገሩን የሚወጋና የሚያድኅይ አንድም ሰላም እንዳይፈጠር የሚሠራ አንድም ግድብ በአባይ ወንዝ ላይ የማይሰራ አንድም እረፍት ለዜጎቹ የማይሰጥ ሰው ይኖር ዘንድ አበክረው ለሰሩት ኤርትራና ግብፅ አብይ አህመድ ሁነኛ ሰው ናቸው። ጥንቃቄው ኤርትራ ላይ ወረራ እንዳይፈጽሙ ማድረግ ነውና ግብፅ በዲፕሎማሲው መስክ ብልጽግናን የበለጠ እንዲወገዝና እንዲገለል ታደርግ ዘንድ፣ ሻቢያም በወታደራዊ ቁሳቁስ ይደረጅ ዘንድ ልትሰራ ትችል ይሆናል። የሲሲ ኢሳያስ ውይይትም ይኸው ከመሆን አይቀርም። በእርግጥ ሽፋኑ ሱዳን ነው መወያያችን የሚል ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።